የዛሬው ይለያል እንዴ? የምንሆናችሁ ነው እናንተ። ኧረ እስኪ ባካችሁ ተረጋጉ። ወይ ጉድ። ለኦዲንስ ክብር ይኖራችሁ እንጂ በነገራችን ላይ ደንበኛ ክቡር ነው። ኦዲንስ ሲኖራችሁ ነው እናንተ ሁሉን ነገር ማድረግ የምትችሉት። ቢያንስ አረጋጉት። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምንላችሁ ታናችሁ። ሰላም ሰላም ክርስቲያኖ ኪኖች፣ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። የሚገራርሙ ነገሮች ያየን ነው ማለት ነው። ግን አንዳንድ አንድ ጊዜም ደግሞ ነገራቶችን በልክ ብናደርጋቸው ሁሉም ነገር ደስ ይላል ማለት ነው። ምንድነው አትሉኝም? እሱ ደግሞ እንግዲህ ዛሬ ፍቅርና አብርሽ መጥተዋል ማለት ነው። እኔ በነገራችን ላይ ፍቅርንም ሩታንም ለሁለቱ ጥላቻ አይለኝም። እዚህ መካከል ሁሉን ነገር እያበሰ ቋቆለ ያለው አብርሽ ነው ማለት ነው። እንደገና ደግሞ ሁሉ ነገር በልክል ቢሆን ለኦዲየንስ ለቤተሰብ ክብር ቢኖራችሁ ጥሩ ነው ማለት ነው። ፍቅር ከዚህ በፊት እነፉፉ ጋር በተገናኘችበት ሰዓት ኢፍጣር ላይ አብሯት ያፈጠረው ልጅ ባለሳሳት ብሩክ መሰለኝ እሱ ፍቅሩን ገልጾላት ፎፎን አስጠንቅቆት አጠገቧ እንደማይደርስ ምናምን እንትን ብላን ብር። አሁን ደግሞ ከአብርሽ ጋር ቀለበት እንደ ድራማው ክፍል ስንት ነው ክፍል ስንት ነው የሚቋጨው? ትናንትና እንደገና ደግሞ ሩታ በራሷ ቤት ተበቅየዋለሁ እኔ ከማንም ጋር ምንም ነገር የለኝም ብላለች። እናውቀለን ከኢሳቅ ጋር ምንም ነገር እንደሌላት ስለዚህ ግን አንዳንድ ጊዜ ነገራቶችን ሁሉ ነገር ስትሰሩ በልክ ያኔ ህዝብን የሚያሳምን ነገር እንኳ ባይሆንም ሥነ ሥርዓት ቢኖረው ደስ ይላል አይደል? ማለቴ ዛሬ ካንዱ ጋር ነገ ካንዱ ጋር እንዴ! ፍቅር እኮ ከትላንትና ወዲያ የሆነ ልጅ ፍቅሯን ገልጾላት ነበረ፣ ፉፉንም አስጠንቅቆት ነበረ። ስለዚህ ትናንት ብድር መመለስ መሆኑ ነው። ትናንትና እንደዛ ስላንጨረጨረችህ አብረች ማለት ነው። በነገራችን ላይ ሩታ፣ በጣም በቀል ጥሩ አይደለም። እሷም እንደተናገረችው ግን ያደረገችውን ነው ያደረገችው። ይች ልጅ እቤት ሴት ይዘህ መጣህ፣ እሷም ወንድ ይዛ መጣች። በቃ ብድር በምድር ብድሩን የማይመልስ ልጅ አይወለድ ይባላል በሀገራችን ማለት ነው። ስለዚህ ግን ለኦዲየንስ ክብር ይኖራችሁ እባካችሁ ባካችሁ ለኦዲንስ ክብር ይኖራችሁ። ኦዲንስ ማለት ለእናንተ ምን ማለት እንደሆን ታውቃላችሁ። ስለዚህ በኦዲንስ አትቀልዱ። በእውነት አትቀልዱ፣ በኦዲየንስ ማለት ነው። ብቻ ለማንኛውም ስለመጣችሁ ደስ ብሎኛል። እኔ ፍቅርን በጣም ነው ያኔ ጥሩ ደረጃ ብትደርስ። ግን አብርሽ ፍቅርን የተጠቀምክበት እንትን ሩታን ለመበቀል ነው እንጂ ፍቅርን ለመጠገን ወይም ፍቅርን ለማንሳት አይደለም። ስለዚህ የሩታን ለሩታ እንትን ማለቻ ነው። ስለዚህ አንድ ላይ ብትሆኑ ደስ ትላላችሁ። ምክንያቱም ያልተጨረሰ ፍቅር አላችሁ። አሁንም እንደገና ደግሞ አንድ ላይ ብትሆኑ ፍቅራችሁን ብጨርሱ ደስ ሲል ነበር። ግን አንተ ደግሞ እንግዲህ ፍቅርን የምትፈልጋት ለሩታ መበቀል ነው እንጂ ፍቅርን ፈልጋት አይደለም። ለማንኛውም መልካም ቀለበት። ግን ኦዲየንስ ክብር የሚባል ነገር አለ፣ እና እኔ አንዳንድ ጊዜ ሳያችሁ ብዙ ጊዜ ታስቁኛላችሁ፣ ሳቅ በሳቅ